ፍራንኮችን ፍራንክ ለምንድን ነው የምንለቅ? ፍራንክ ነው። በጋለን ይ እንግዲህ ቤተሰቦቼ ይከ የዩቱብ ቻናልኑ ሰብስክራይብ አድርጉ። እናም ደግሞ የተለያዩ ቆንጆ ቆንጆ ቪዲዎችን እንለቃለን። ይህ ላይ ስለዚህ ሁላችሁም ሰብስክራይብ፣ ላይክ፣ ሼር፣ ኮፒሊንክ አድርጉ። እዚህ ቪዲዮ ላይ እዚህ ቻናል ላይ የተለያዩ ቆንጆ ቆንጆ ፍራንኮችን ፍራንክ ለምንድን የምንለቅ ፍራንክ ነው? እሺ ፍራንኮችን እንለቃለን፣ በተጨማሪ ውሎችን እንለቃለን። የተለያዩ እናንተን ይመጥናል የምንለውን አሪፍ አሪፍ ነገር እንለቃለን። የመቻችሁ አቦ አጀበሉ